ሰላም ጤና ይስጥልኝ ተከታታዮች። ዛሬ ይዤላችሁ የመጣሁት መረጃ ዳጊና የሳምሶን ጉዳይ ተለያዩ ማለት ከተጀመረ እንግዲህ ወደ አመት እየሆነው ነው ያለው። ይህ ብቻ ሳይሆን ወሬውም አሉ ባልታ ሆኖ ሳይቀር በሰይፉ ሾ ላይ ፓስተር ቸሬ ይዟቸው መጥቶ ነገሩ ይፈታ ይሆናል፣ ግን ስር የሰደደ ነው ያበቃለት ይመስላል። ቢሆንም ግን እንጥራለን፣ አበቃለት ብለን ዝም አንልም፣ እናስታርቃቸዋለን ይሆናል እንሞክራለን ብሎ ነበር ፓስተር ቸሬም በእርግጥ ሲናገርም ተስፋ እንደቆረጠ ያሳውቃል ከዛም አብረው ሲታዩ አብረው የሆነ ጊዜም ፎቶ እንደዚህ ከልጆቻቸው ጋር እያዝናኑ ሲለቁ ምናምን ግን ፓስተር ቸሬ ስራውን ሰርቷልና በጣም ደስ የሚል ነገር ነው ብለን ተናግረን ነበር ከሚወጣው ሁኔታ በጣም ብዙዎቹ ብዙ ተከታይ ያላቸው ሰዎች ደስታቸውን ሲገልጹ ነበር እውነት መስሎን አሁን ደግሞ ሰሞኑን አገርሽቶ በቲክቶክ ላይ በጣም ብዙ ታዋቂ የሚባሉ ቲክቶከሮች እንደዚሁም በዩቲዩብም ላይ ሰዎች መነጋገር ያርገውታል። እንዳዲስ ተመልሶ መነሻው ምንድን ነው? ሳምሶን ወደ አሜሪካ ጋር ሄዷል ማለት ነው። ቀደም ብሎ አሜሪካዊት ነች ልጅቷ የጠበሳትና ወደሷ ጠቅልሎ ስለሄደ እንደ አዲስ ወሬው አገርሽቶ በዚህ ሰዓት ላይ መነጋገሪያ ሆኗል። እንደዚሁም አሉባልታ ነገሮችም ማለትም ውሸት ነገሮች እሱ ያላረገውን ነገር በመጠቀም ልጆቹን ሊወስዱባት ነው፣ ልጆቹን ሊወስዳቸው ነው፣ ሊነጥቃት ነው። እንደዚህ የሚባል ወሬ ብዙ ዩቱብ ላይ የማይቻለው እንደዚሁም ደግሞ በየቲክቶኩም ተዛምቶ ነው ያለው። እነዚህ እንኳን አሰት ነገሮች ናቸው። ለማንኛውም አሁንም እሷ እባካችሁ ተውኝ ስትል ጥሪዋን አስተላልፋለች። ሰውም በተለያዩ ቦታ የተለያየ የራሳቸውን ሀሳብ ነው። በነገራችን ላይ ቲክቶክ ላይ፣ በተለይ ቲክቶክ ላይ ልክ እናንተ የሆነ ሰው ስለሆነ ሰው ስታወሩ ሰዎች እየመጡ የሚያዋቹ ከሆነ ቁጥሩ ከጨመረ ልክ እያወራ ያማ የሆነ ሰው ቁጥሩ እየጨመረ ከሆነ በዛው ነው የሚቀጥለው። ውሸትም ከሆነ በዛው ውሸቱን እየጨመረ እየጨመረ እየጨመረ ነውና ምሄደው ሰውም በዛው ላይ ውሸቱም ስለሚወድ እየተከታተለ ሰውም እየጨመረ ይሄዳል። እና ቲክቶክ ላይ በጣም ብዙ ጊዜ ያስተዋልኩት እና ያዩት ነገር ይሄ ነው። አንድ ሰውን ሊሳደብ ሲመጣ ሰዎች እየጨመሩ ከሆነ በዛው ይቀጥላል። ግን ሰው ግን ያለውም ሰው እየቀነሰ እየቀነሰ ከወጣ ግን ርዕሱን ይቀይራል ልጅ ምክንያቱም የሚሰማው የለማ አንድ ሰው የሚያማው አንድ ሰው የሚሰድበው አንድ ሰው እንትን የሚለው የሚከተለው ሰው እየጨመረ ሲሄድ ነው። የሚከተለው ሰው ያንን የማያይ ከሆነ እየጨመረ ካልሄደ በእውነት ነው የምለው፣ ልጁ ራሱ ለመናገር ይደብረውና ይወጣል ወይ ደግሞ ሀሳቡን እርሱን ይቀይራልና ብዙ ጊዜ እንደዚህ አይነት ሀሳቦችን ተመልክቻለሁ። በተረፈ ደግሞ በማህበራዊ ሚዲያ ላይ የምትታሙ ሰዎች በማህበራዊ ሚዲያ ገበናችሁ የሚወጣ የምትቦጨቁ የምትሰደቡ ሐሰት የሚወራባችሁ ሰዎች አሰት ነው ብሎ መናገር ለእናንተ ጥሩ ነው። ነገሩ አሰት ነው እንደዚህ እንደዚህ ነው ብሎ ነገሩ ማጥራት ጥሩ ነው። ይሄ ለዳጊም ነው የምናገረው። በተረፈ ግን ከማህበራዊ ሚዲያ ያሉ ሰዎች ግን እባካችሁ ተውኝ፣ አስጨነቃችሁኝ፣ እንደዚህ አደረጋችሁኝ ምናምን የምትሉ ከሆነ ማህበራዊ ሚዲያ ላይ ያለ ሰው በጣም ደስተኛ ነው። በቃ ይሄንን ነው የሚፈልገው። ሰውን ማቁሰል ነው የሚፈልገው። ሰውን ማናደር ነው የሚፈልገው። አሁን ዳጊ ይሄንን በማለትሽ ወሬው የበለጠ ወደ ሰዎች መነጋገር የበለጠ ሌላ ሌላ ነገሮችን በጣም ብዙ ሾቶችን ያውጡ ያስወራል፣ እንጂ ወሬ ሆነ አያቆመውም። እና አንቺ ማህበራዊ ሚዲያ ሰው ነሽም ምትታወቂነሽ ነሽ፣ እንዴት እንዳላወቅሽ አላውቅም። እና ብዙ ጊዜ ኮመንት እንኳን አሁን አንዳንድ ጊዜ ዩቲዩበሮች በተለይ ጀማሪ አካባቢ ያሉ ዩቲዩበሮች ኮመንት ላይ ሲሰድቧቸው ሙሉ ለሙሉ ዩቲዩብ የሚያቆሙ ሰዎች አሉ። ምናልባት ኮመንት ላይ የሚሰድባቸው ሰው የሚያውቃቸው ሰው ይሆናል። ኮመንት ላይ ለሚሳደም ሰው መልስ መስጠት አያስፈልግም። የራሳችሁን ነገር ማጥራት ያለባችሁን ብቻ ታጠራላችሁና፣ ዳጊዬ ብዙ የተናገርሽው ነገር አለ፣ ብዙ የጻፍሽው አለ። ትዳር ከባድ ነው፣ ትዳር ላይ መስማማት ይቻላል፣ ግን ካንሰር ከሆነ ግን ተነቅሎ የማይጠፋ ስለሆነ መለያየቱ እመርጣለሁ ብለሽ እንደውም ምን ነው መለየት እያለ የሰሞኑ የምንሰማው ነገር ብለሽ ምን ያህል ስሜትሽ እንደገባ ያስታውቃልና የተናገርሽው ሰሞኑን ስንሰማው እንደነበረ ብሰሙስ ምን መፋታት እያለ ትኑ ነበር። ነገር እንደዚህ ነገር ተፈሻልና፣ ይሄ ከባድ ነገር ነው። ምትኖርላቸው ቆንጆ ቆንጆ ልጆች አሉሽ። ፍሪያ ፍርተሻል። ሰው ተዳር ወልጄ ነው፣ ከዛ ያለው ነገር አለ። ከዛ እርጅና ነው የሚመጣው ነው። ማንንም ሰው ሁሉ ትዳር ይዛለው ነው። ሁለተኛ ያለው ከያዘ በኋላ ወልድ አለው ነው። አንቺ ደግሞ ተዳሪ ይዘሻል፣ ወልደሻል። ቆንጆ ቆንጆ ልጆች አላፊነት ተሰጥቶሻል። ልብ ያለው ለአላፊነት የተሰጠበትን ነገር ይወጣል። አንቺ ልብ አለሽ። እነዚህን ልጆች ኃላፊነት ተሰጥቶሻል። እማያውቁ እኔ ከዳጊ እወለዳለሁ ብለው ወይ ደግሞ ጥሉኝ ከሚሄደው አባት ከሳምሶን እወለዳለሁ ብለው አይደለም እነዚህ ልጆች የተወለዱት በቃ በሁለታችሁ እንትን እነዚህ ልጆች መጡ። ስለዚህ አላፊነት፣ የልጆች ላፊነት ደግሞ ልብ ያለሽ አንቺ ነሽ። ይሄ የተሰጠሽ ለአንቺ ነው። ምክንያቱም ልጆችሽን ጥለሽ መሄድ የለብሽም ተብለሽ ልብ የተሰጠሽ ለአንቺ ነው። ጭካኔ ደግሞ የተሞላበት ደግሞ ለሳምሶን ይሆናል ብዬ ነው ማስበው እኔ ልጁን ጥሎ የሚሄድ ሰው እንደዛ ነው ማስቡ በልጁ ላይ እንትን የሚል ሰው ልጆች አይናገሩም አያወሩም ሀሳባቸውን ቢገልጹም እንደ ሀሳብ ተደርጎ አይታወቅም እንጂ እያንዳንዱ ነገር ስሜት አላቸው እንደ ማንኛውም ሰው አላባት ያደገና በአባትም በእናትም ያደገ ተገናኝተው ሲያወሩ አንድ አይነት ኮንፊደንስና አንድ አይነት ንግግር አይደለም የሚናገሩት ስለዚህ ዳግዬ እኔ እምልሽ መጠንከር አለብሽ። በጣም ጎበዝ ነሽ ደግሞ በዘፈኖችሽም፣ እናርቻለ ካለ ገና ከድሮ ጀምሮ እናቃለንና፣ ባይሆን ይሄ ነገር ባይከሰት መልካም ነው፣ መለየት ባይኖር መልካም ነው። ግን ደግሞ ካልሆነ ሆነ እንዳልሽው ራስን ከማጥፋት ምነው መለየት ያለ ብሎ በኋላ ከማልቀስ፣ እንደዚህ ያሉ ነገሮች ቢደረጉ የተሻለ ነው ብዬ አስባለሁ። እንግዲህ ምን ምን ማድረግ ይቻላል? ምንም ማድረግ አይቻልም። አይ ዶንት ኖ ምን ማለት እንዳለብኝም አላውቅም። ፈጣሪ ጥንካሬውን ይስጥሽ፣ ፈጣሪ ብርታቱን ይስጥሽ፣ ልጆችሽን ያሳድግልሽ። ልጆችሽን ደግሞ ይክሱሻል። ይሄን ነው የምልሽ። ስለተከታተላችሁኝ ስለሁሉም ነገር በጣም አመሰግናለሁ። መልካም ቆይታ። ባይ ባይ።